ቤተሰብ ሌላ ትኩሳ፣ ሌላ አጀንዳ የሚገርም አዲስ ነገር እጅላችሁ መጥቻለሁ። ነገር ግን ሴቱ ሁሉ ቋበደ ውሻ በቀደደው ጅብ ካልገባላችሁ እኮ እንዴ። ሲጀመር ብሩኬ የተናገረው ለሐይሚ እናንተ ምን ቤት ናችሁ? ፎቷችሁን እያነሳችሁ ለብሩኬ የምትልኩለትኝ እንግዲህ ብሩኬ በኢንስታግራምና በቲክቶክ ላይ መጥቷል። ነገር ግን ውዝግብ ግብ ያለ ስሜት ውስጥ ድብልቅልቅ ያለ ነገር ነው እያደረገ ያለው ባይዘወይ። አንዳንድ ጊዜ ስሜታችን እየተረጋጋ ካልሆነ ለመወሰን፣ ነገሮችን ለመገንዘብ ካቃተን ልክ ብሩኬ እንዳደረገው ነው ምናደርገው፣ የሁላችንም ስሜት ስለሆነ ማለት ነውና፣ በቲክቶክ ላይ ምን አለመሰላችሁ እንደወደድኩሽ ወደሽኛ ላይንሽ ያስታውቃል ነይ እንመቻች በሚለው ሙዚቃ ቅውጥ እያደረገው መጥቷል። በዛም ተከትሎ ደግሞ ብዙ ች ገና ሀይሚና ብሩኬ መካከል ክፍተት ተፈጥሯል ብለው ፎቶቸውን እያነሱ ለብሩኬ መላክ፣ ኮሜንት ላይ ማስቀመጥ እንመቻች የሚል ጽሑፍ እየጻፉ ማለት ነው። በመጀመሪያ ተረጋጉ። ኢንስቴግራም ላይ ደግሞ ስትመጡ እንግዲህ ብሩኬ ማለት ነው። ውዝግብግብ ያለ ስሜት ውስጥ ነው ያለው። ያልኩበት ምክንያት ይሄ ነው። ሰዎችን ሸኝተት አቃለህ የሚል ጥያቄ፣ ምላሹ ደግሞ አዎ። እስከሄድ ድረስ እስከ ቤት፣ እስከ ታክሲ እና እስከ ስራ ቦታ ከልብ ሰዎችን ሸኝተት አቃለህ የሚል ጥያቄዎችን ያስቀመጠው ብሩኬ ማለት ነው። በመጀመሪያ ብሩኬ ውዝግብግብ ያለ ስሜት ውስጥ ነው ያለው። ምን ማድረግ እንዳለብህ ግራ ገብቶታል። ተረጋጋ፣ ለራስህ ጊዜ ስጥ። አቃለው ስለተናደድክ ነው በተፈ ያልፈጠረው ነገር ያላደረግከው ነገር ስለሆነ ስለተናደድግ ነው። ሀይሚም ደግሞ በጣም ትግስተኛ ናት። ምክንያቱም በጣም ብዙ ነገር ተብላ ብዙ ነገር ተነግራ እያለቀሱ አሳምነዋታል። ያ ነገር ረብሿታል። ፕላስ ደግሞ ነገሮችን እንዴት ነው በውስጧ ይዘዋለች፣ ገባ አይደል? እኔ በሀይሚ ቦታ ቢሆን መረጃ ይዤ አልቀመጥም። የምሬድ ነው የምላችሁ። መረጃውን ይዤ ሄጄ ለብሩኬ ምንድን ነው የተፈጠረው ብዬ ነው የምጠይቀው። አንደኛ ደረጃ። ሁለተኛ ደግሞ ያቺ መታ ያለቃቀሰችብኝ ልጅ፣ እሷን አንጠልጥዬ ሄጄ የት ነው የምትተዋወቁት? ምንድን ያደረጋችሁት? ምክንያቱም ይህንን ያልኩበት ምክንያት እንግዲህ ፍቅረኛሞች ወይም በፍቅር ታውቃላችሁ ተነጋግረው አላማቸውን አሳክተው ለመጋባት ያሰቡ ልጆች ከሆኑ ማለት ነው። ግን አንዳንድ ጊዜ ሀይሚ ለመናገር የሚያወዛግቡ ነገሮች አሉ። ዛሬ ብዙ ጊዜ ምን አለ እንደ ጓደኛ ቢያማክረኝ ቢነግረኝ እያለች ነበር። እና ያ ነገር ትንሽ ቅርብ ይለኝም ሃይሚዬ ማለት ነው። መረጃውን ይዘሽ ቁጭ ማለት እፍና አድርገሽ ራስሽን መጉዳት የለብሽም። ያለውን ነገር ማውጣት መናገር። ለምን እንደዚህ አደርግ? በመነጋገር እኮ ብዙ ነገር ይፈታል። ገባሽ አይደል? የእኔ እናት ማለት ነው። እና መረጃ ይዘሽ እንዳትቀመጭ። ነገም አንድ ሰው መቶ የሆነ ሰንበዲ ሀይሜ እንደዚህ ተፈጥሯል ብሎ አንድን ይረብሹሻል። ገባሽ እዚጋ ብሩኪ ራሱ ራሱ ነጻ ለማድረግ እየሞከረ ነው፣ ግን ስሜቱ እየተደበላለቀ ነው። በዚህ ጋር ሀይም እየተወጅኛለሽ፣ ወድሻሉ፣ ና እንመቻች እያለ ይጨፍራል። በዛ ጋር ደግሞ ስለመለየት ሰዎችን ከልብ እንዴት ነው ማውጣትን ነው እያሳያለው። ሲቀጠል ደግሞ የሆነ አሪፍ ቦታ ጽድት ያለ ቦታ የሆነ መዝናኛ ቦታ ነው ገባችሁ፣ ሰው የሆነ ታቃላችሁ፣ ድብልቅልቅ ያለ የሆነ የተስተካከለ ስሜት ውስጥ ሳይሆን ሲቀር እንደዚህ ነው የሚያደርገው። ብሩኬ የተረጋጋ ሌሎች ሰዎች ደግሞ አዎ እንመቻች እያላችሁ ፎቶችሁን እያነሳችሁ የምትልቁ ሰዎች ሥርዓት ያዙ። በመጀመሪያ ደረጃ እንደ የሰው ልጅ ይጣላል ይታረቃል። እንኳን አደለም ሰውና ሰው እግር ከእግር ጋር ይጋጫል። ሀይሚና ብሩኬ ደግሞ የሆኑ ሰዎች አጣሏቸው እንጂ ጥላቸው ደግሞ የተጋነነ አደለም። ዛሬ እያለች ነበረ ሀይሚዬ እንኳንም ትልቅ ደረጃ ሳንደርስ ይሄን ነገር ማወቄ ጥሩ ነው እያለች ነበር። ሀይሚዬ ለሌላ ጊዜሽ ማለት ነው የምር የምትፈልጊው የምትወጁ የራስሽ እንዲሆን የምትፈልጊው ሰው ከሆነ በቃ በግልጽ አማርኛ ካደረገው አሁን ያር ቀወበ ሀይቤ በምታረገው በምትወስነው ውሳኔ እስማማለሁ። ግን ማለት ነው ብሩክ ያደርገዋል፣ አይደለም ለሌሎቻችሁ ነው እየሰጠ ያለው ትኝንትኑን ሀሳቡን ማለት ነው። ግን የሆነ የተሰጣችሁ መረጃ ይዛችሁ ዝም ብላችሁ ከምትብሰለሰሉ ውስጥ ለውስጥ ያም ሰው ለምሳሌ እዚህ ጋር ብሩኬም ማለት ነው ስላላደረገው ብቻ የመዝናናት ሙድ ውስጥ ነው የመለየት ነገር ሸር ያደርጋል እዚህ ጋር ደግሞ የመመቻቸት የመዋደድ ነገር ሸር ያደርጋል ምናምን ነገር እና ይህንን የሚያደርገው ስላልተረጋጋ ነገሩ ስላልገባው የሚያውቀው ነገር ቢሆን ኖሮ እንደዚህ ያደርጋል ብዬ አላስብም በሰል ሲል የሰው ልጅ ማለት ነው የሆነ ጠጠር ሲል ጭምት ይላል እንደዚህ የሆነ ድብልልቅ ያለ ነገሮችን ፖስት አያደርግም እና አይምዬ ለዚህ ዋነኛ ዋነኛ ነገሩ አንድ ነሽ ለምን ሴት ልጅ ስማርት ናት፣ በጣም ብልጥናት ነገሮችን በደንብ ማስተካከል ማስተዋል ትችላለች። ብሩኬ እንዳልሽው በአንድ በኩል ነው በአንድ ሳይድ በኩል ብቻ ነው የሚመለከተውኝ። ና አንቺ በጣም ብልጥነሽ ስለዚህ ብሩኪን ፊትለፊት ጠይቂው። ለምን ብለሽ ነው እንዴ ወድ ወደሽን የሚበላሽ ማንም ሰው እየመጣ የሆነ መረጃ ሲነግርሽ አንቺ ብቻሽን የምትጎጁ ለምን ሲባል ነው። ለዛም ደግሞ ብሩኬንም አናግረሽም፣ ነግረሽም፣ መግረሽም መመለስ ትችላለሽ ማለት መመለስ ትችላለች ስል ካለው ሀሳብ በዋነኝነት በአንድ ሳይድ ብቻ ነው የሚመለከተው ባልሽ ነገር ላይ ማለት ነውና፣ እንግዲህ ያው ብሩኬ በኢንስታግራምና በቲክቶክ ላይ መጥቷል። ሴቶች ደግሞ ተረጋጉ፣ ሃይሚ ብሩኬ ነገ ተነቁዳ ምናልባት ላይስማሙ ይችላሉ፣ ግን ቀጣይ ሳምንት ሰምና ወርቅ ሆነው ስለምታገኟቸው ብዙ እንትና አትበሉ፣ ፎቶ ማንሳት እጃችሁን ምናምን ስልካችሁን እንዳይሞላባችሁ። አረባ ውስጥ የሚላክለት ፎቶ ብዛት ቤተሰብ እንዴ! ኮሜንት ላይ እንደዚህ ከሆናችሁ አስባችሁታል። ብሩኬ ሲጀመር ሃይሚን ለማስቀናት የሚያደርጋቸው ነገሮች ናቸው። ግን እንደዚህ ደግሞ ሃይሚ አትቀናም። ምክንያቱም ሃይሚ አሁን ተረጋግታ ነገሮችን ብስል ብላ እያየችን ያለችው። ብሩኬ ደግሞ ገና እንዴት ብዬ ልንገራችሁ ብቻ ሀሳቡ በደንብ አልገባውም ይመስለኛል ሀይም የተናገረችበት ወይንም ያመጣችበትን መረጃ ስለዚህ ያችን መረጃ አመጣች ምናምን የተባለችዋ ልጅ ጸጉሯን አንጨልጥለሽ ማለት ነው ሀይም የብሩኬ ጋይዘሻ ከዛ ከየት አመጣሹ ምን ተፈጠረ የሚለውን እዛ ጋር ብሩኬ በደንብ ይናገራል ፊትለፊት ሲታያዩ መቼም ምንም የሚዋሻች ነገር የለም ጥፋተኛ እሷ ናት ስለዚህ ከነ ጥፋቷ ሁልቅ ብላ ትወጣለች ከወታችሁ ግልግል እንዴ ማን ይቃጠላል ቤተሰብ